በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘውርሃ መጋቢት አስር አንድ አምላክ በመሆን በአብ በወልድ መንፈስ ቅዱስ መጋቢት አስር በዚህች ዕለት የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ነው። የዚህ የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። በመጀመሪያም የጻድቁ ንጉስ የቆስጠንጢኖስ እናት በሆነች በንግስት ህሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበረና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ብገባ ወደ ኢየሩሳሌም ሄዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌምም ያሉ ቅዱሳት መካናትና አብያተ ክርስቲያናትን ልታነጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተቀበለ ጊዜ ዕሌኒ ቅድስት ወደ ኢየሩሳሌም ሄደች። ከእርሷ ጋርም ብዙ ሰራዊት ነበረ። ደርሳም ስለ ከበረ መስቀል መረመረች፤ ቦታውንም የሚያስረዷት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት ዕሌኒ የጎልጎታን ኮርብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጠራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድሞ አዝዘው ነበረና ንግሥት ዕሌኒ እስከደረሰችበት ጊዜ ከሁለት መቶ ዓመት በላይ ጠራጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ አይሁድን በጠረጉ ጊዜ ሶስት መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አገኝተው አመጡ። አንዱን መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሞቱ ላይ አኖሩ፣ አሁንም አልተነሳም። ከዚህ በኋላ ሶስተኛውን መስቀል አምጥተው በሞቱ ላይ አደረጉት። ያን ጊዜ የሞተ ሰው ተነሳ። ዕሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት፣ የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩለታውንም ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህ በኋላ ስርዓታቸውና የሕንፃቸው ነገር በመስከረም ወር በአስራ ሰባት ተጽፎ የሚገኝ አብያተ ክርስቲያናትንንና የከበሩ ቦታዎችንም አነጻች። ሁለተኛም በሮሙ ንጉስ በሂርቃል ዘመን የሆነ ሲሆን የፋሪስ ሰዎች በግብፅ ሀገር ሳሉ ወደ ሀገራቸው ልመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ልነካው እንደማይችል የመስቀሉ የመስቀሉን የክብሩን ነገር ሰዎች ነገሩት። ሁለት ዲያቆናትንም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋሪስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቶስን መስቀሉን እንደወሰዱ የሮም ንጉሥ ህርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምእመናንን አዝዞ ወደ ፋሪስ ዘምቶ ወጋቸው፣ ብዙዎችንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናትና መስቀሉን የወሰደ መኮንን ከቦታቸው በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ትልቅ ጉድጓድ እንዲቆፍሩ አዝዞ በዚያ የከበረ መስቀሉን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላተና ነበረች። እርሷም የከበረ መስቀሉን ሲያስቀብር እና ሁለቱንም ዲያቆናት ሲያስገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ ሄርቃልም ሄዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላተና መራችው። ከእርሱ ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናት ነበሩ። ወደ ቦታውም እስከምታደርሳቸው ያችን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት። ከአዘግቱም አወጥቶ ንጉሱና ሰራዊቱ ሰገዱለት። በልብሰ መንግስቱም አጎናጽፈው ታላቅ ክብርንም አከበረው። እጅግ ደስ አለው ከሰራዊቱ ጋራ። የዚህም መስቀል ሁለተኛ የተገለጠበትና የተገኘበት በዚህች ቀን በመጋቢት አስር ነው። ከዚህ በኋላ ንጉሱ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመዳንታችን የመስቀሉ በረከት ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። መጋቢት አስር ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዕፀ መስቀል፣ ቅድስት ዕሌኒ ንግሥት፣ ቅዱስ ክራኮስ አረጋዊ፣ ቅዱስ መቃርስ ዘኢየሩሳሌም! ወራዊ በዓላት፦ ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆሎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ጻድቅ ንጉስ፣ አቡነ መልካ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ ኤልፍዮስ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የክርስት የእግዚአብሔር ኃይል ነውና መቼም አይሁድ ምልክትን ይለምናሉ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 18 እስከ 23። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ ምባ ካገቡት ይልቅ የድሃይቱን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 ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጠው የጻፈው እና ያጻፈው ከግእዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስመር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር።